በድህነታችን ላይ የታተመብንን ነው አድገን የምንፈጽመው። ምናልባት ህፃን ሆነን ያልተቀበልነው ያልተዋጠልንን ነገር ስናድግን ይዋጣል እና ክፉ ክፉ ሰዎች ሁሉ ትናንት በልጅነታቸው እንደዚህ የሚያሳሱ ህፃናት የነበሩ ናቸው። ሲታዩ ንጹሕ የነበሩ ልጆች ከእግዚአብሔር ሲሰጡን ፍጹማን ሆነው ቅዱሳን ሆነው እንዲያውም ለመንግስተ ሰማያት ራሱ የተገቡ ሆነው ነው የሚሰጡ። የሆነ ጥፋትም አጥፍተው እውነቱን ንገረኝ፣ ችግር የለውም አልቀጣሉና የሰማችሁ ነገር እኔ እውነቱ እንድትናገር ነው የምፈልገው ብለን ከተናገሩ በኋላ ቅጥቅጥ እናረጋግጥ ያየውንና ይላሉ። ተስፋ ይቆርታ። ህፃኑ ማንነው ያስብላል። አንዳንዴ ይሄ ዶክተሩ ነው ዶክተሩ፣ ዶክተር ያኛው፣ ፓይለቱ ነው ያም፣ ያው መቼስ አለ ወደር የማይገኝለት የተሳካ ወላጅነት ማሳካት የቻለች ግን አንድ እመቤታችን እንደሷ አይነት ወላጅ አለ አለ የለም። ህፃናት ትልቅ ቦታ የሚሰጥ አስተምሮ ነው ያለን ከሌሎች በተለይም ህፃናትን በጥምቀት ትቀበላለች። ሁላችን የተጠመቅነው በአርባና በሰማንያ ቀናችን ወይም ህፃናት ሆነን ነው አደለ? ለዚህም መነሻዋ ጌታችን ህፃናትን ተዋቸው ወደ እኔ ይመጡ ዘንድ ምን አትሆነል ካለበት መንገድ አንዱ ህፃናት ወደ ክርስቶስ የሚመጡት በጥምቀት ስለሆነ፣ ምሥጢራተ ቤተክርስቲያንን በመፈፀም ስለሆነ ህፃናትን በመቀበልም በማክበርም በእውነት ቤተክርስቲያናችን በዚህ የሚጠይቃት የለም። ቅዱስ ጳውሎስ ለክርስትና ልጁ ለጢሞቴዎስ በጻፈው መልእክት ላይ አንደኛ ጢሞቴዎስ ምዕራፍ ሁለት ከቁጥር 15 ስለ ሔዋን ከተናገረ በኋላ ሴቲቱ ግን ተታላ ወደቀች ይልና ነገር ግን በእምነትና በፍቅር በቅድስና እራሳቸውን እየገዙ ቢኖሩ ልጆቿ ማለት ነው በመውለድ ትድናለች አለ። በመውለድ በዱስ ትድናለች። ሴት በመውለድ ትድናለች የተባለው ምንድን ነው? ልጆቿን በእምነትና በፍቅር በቅድስና ራሳቸውን እየገዙ እንዲኖሩ አድርጋ ማሳደግ የቻለች እንደሆን በመውለዷ ትድናለች ብሎ ተናግሯል። እና በቤተክርስቲያናችን ይህንን ስለተረዳች ቤተክርስቲያን ስለ ሕፃናትም ስለ ልጅ አስተዳደግም በርካታ መጽሐፍት የተጻፈባት ብዙ የተነገረባት ቤተክርስቲያን ናት። ሄሮድስ እንኳን ሕፃናትን ማጥፋት ማለት ሕፃናት ካደጉ ምን ነገር እንደሚያመጡ ገብቶት ነው አደለ? መቶ አርባ አራት ሺህ ሕፃናት የጨፈጨፉ ሕፃናት ያደጉ እንዲሆን ምን መልካም ነገር እንደሚያስገኙ ደግሞ ከመንገድ የቀሩ እንደሆን ምን ክፉ ነገር እንደሚያደርጉ ቤተክርስቲያናችን በደንብ ትረዳለች። በዚህ ምክንያት በቤተክርስቲያን የህፃናት አስተዳደር ትልቅ ቦታ የሚሰጠው ነው። አንድ ሁለት አባባሎች የሚያስረዱ ልንገራችሁና ወደ ትምህርታችን እንሄዳለን። ዛሬ ቤተክርስቲያን ውስጥ የህፃናት ለቅሶ ካልተሰማ ነገ አዋቂዎች ያለቅሳል ይባላል። የሰማችሁ ነው። ዛሬ ቤተክርስቲያን ውስጥ የነማ ለቅሶ ከሌለ ሕፃናት በጣም የሚያለቅሱበት ቤተክርስቲያን ከሆነ ነገ ቤተክርስቲያንን የሚረከም ትውልድ ስለሚነሳ ዛሬ ያለነው ትልልቅ ሰዎች ነገ በሚሆነው ነገር እንደሰታል። በአንጻሩ ግን ዛሬ የህፃናት ለቅሶ የሚሰማባት ካልሆነች ቤተክርስቲያን ነገ አዋቂዎች ያለቅሳሉ። እንደዚህ ባዶ ሆኖ ቀረ ማለት ነው ቤተ መቅደሱ ብለው ማለት ነው። ስለዚህ የህፃናት መኖር ለቤተክርስቲያን ያስፈልጋል ያስፈልጋል ያስፈልጋል የግምጽ ቤተክርስቲያን የህፃናትና ወጣቶች ሊቀጳጳስ ብፁህ አቡነ ሙሳ የተባሉ አባት ደግሞ ምናሉ በህፃናት ጩኸት የማትረበሽ ቤተክርስቲያን የነገ ተስፋ የሌላት ቤተክርስቲያን ናት ምን ማለት ነው ዛሬ ህፃናት ቤተክርስቲያንን ሲረብሹ መቼስ ለአዋቂዎች እንቸገራለን ማስቀደስ አንችልም መጸለይ አንችልም መማር ማስተማር አንችልም ብለን እንማረራለን ግን የዛሬው የህፃናት ረብሻ ነገ ቤተ ክርስቲያን ለመቀጠሏ እጅግ በጣም ወሳኝ ህልውና ነው። እና አንዳንድ ሰው ህፃናት ባይመጣ ሁሉ ደስ የሚለዋል ቤተ ክርስቲያን ውስጥ እንደ ምን ያለ ልጆች ባታመጡ ራሱ የሚል ሰዋል። ግን ዛሬ ካልመጡ ነገ ሊመጡ አይችሉም። ልጆች ደግሞ ላይረብሹ አይችሉም፣ ልጆች ስለሆኑ ማለት ነው። ቤተ ክርስቲያን ውስጥ መጡ፣ አንዳንድ ሰውም ስነ ስርዓት ይዘው አስቀድሰው እንዲወጡ ይጠብቃል። ምኑን ህፃ በሆኑ እኛ ስ ህፃን ሆነን እንደው እንደዚህ ብለን ነበር የምናስቀድሰው። ሩጫ ነው የሚያምረን ወደዛ ወደዚህ ማለት ነው የሚያምረን። በምንችለው ስርዓት ለማስያዝ እንሞክራለን እንጂ የህፃናት ሁከት አይቀርም። ክርስቶስ ዞር በሉ ብለው ሊመልሷቸው ሲሞክሩ ህፃናትን ተዋቸው ነው ያለው። ምን በሏቸው ወደ እኔ መጡ ዘንድ አስፈልግሏቸው። ስለዚህ ቤተክርስቲያን ህፃናትን መልስ አታውቅም። በጥምቀት መቀበል ብቻ አይደለም በምስጢራቱን በቁርባንም ከመነኮሳ ከካህናት ቀጥሎ ክርስትና ከተነሱ ህፃናት ቀጥሎ የሚቀበሉት ህፃናት ናቸው። ህፃናትን የምታከብር የምታከፍከፍ የምታደርግ ቅዱስ ብላ ህፃናትን የምታከብር እንደነ ቅዱስ ቂርቆስ እንደነ ቅዱስ ሚናስ ያሉትን የዕድሜያቸውን ማነት ሳታይ እስከ ቅድስና ማዕረግ የምታስብ በእንተ ህፃናት ማዕረግ ነው ክርስቶስ የምትል ቤተክርስቲያን። ስለዚህ ህፃናት ትልቅ ቦታ አላቸው። ይህንን እንደ መግቢያ ካየን የልጅ አስተዳደግ ጉዳይ በጣም በጣም አሳሳቢ ርዕሰ ጉዳይ ነው። በሀገራችንም በዓለማችንም ያሉ መልካም ነገሮች የትናንትና መልካም አስተዳደግ ያደጉ ህፃናት ውጤቶች ናቸው። በአንጻሩ ደግሞ ዓለማችን ላይ የምናያቸው መጥፎ ነገሮች ደግሞ ትናንት በአግባቡ ያላደጉ ሰዎች ያመጧቸው ነገሮች ናቸው። እዚህ ላይ አንድ በጣም የሚያምር ህፃን ፎቶ ይታያቸዋል። ይሄ በጣም የሚያሳሳ ህፃን ነው። ስለዚህ ህፃን ነግራቸዋለሁ ነው ስታዩት ትንሽ እንደው ፍቅሩ እንዲያደርባችሁ ይሄ ነው። ከዛ በፊት አንድ ዊሊያም ወርድስወርዝ የሚባል አንድ የገጣሚ ነው የተናገረው ቃል የህፃናት አስተዳደግ ላይ የሚጠቀስ አባባል ሆኖ ቀርቷል። ህፃን የአዋቂው ሰው ወላጅ አባት ነው ብሎ ተናግሯል። እስኪ በሉ ህፃን የአዋቂው ሰው ወላጅ አባት ነው። ምን ማለት ነው? ዛሬ ላለነው ማንነታችን እንደ ወላጅ የሆነው ማን ነው ልጅነታችን በልጅነታችን የሆነው ነገር ትልቅ ስንሆን ለምንሆነው ነገር እንደ ወላጅ አባት ያህል ሚና አለው ብሎ ተናግሯል ይህንን ወስደው የእርዲቻይ ሊሁን ወይም የህፃናት አስተዳደግ ህፃናት ላይ የሚያጠኑ ሰዎች እንደ መመሪያ አድርገው ያስተምሩበታል መጽሐፍ ቅዱስ በደንብ ይናገራል ህፃናት ትናንትና ያደጉበት መንገድ ዛሬ ያሉበትን ማንነት ህፃን ሆነን ያደግንበት መንገድ የዛሬው ማንነታችንን ይወስናል እዚህ ላይ የምታዩት ህፃን በጣም የሚያሳሳ ህፃን ነው። በጣም የሚያምር ህፃን ነው። ስሙ አዶልፍ ሂትለር ይባላል። ማን ይባላል? ሂትለር ሲባል ሰምታቸው ስድስት ሚሊዮን ሰዎች የጨረሰ ሰው የሰው ቆዳ የሰው እንትን ሳሙና አድርጎ እስከ መስራት ድረስ ማለት የደረሰ ሰው ስታዩት ያምራል። ለ የሚያሳሳ ህፃን አለም ላይ ያሉ እንግዲህ ያው ሂትለር የፈረደበት ሱ ስለሆነ ነው እንጂ አሁንም እዚህ እየጨፈጨፉ ያለው አሉ። ያው ነው እና ክፉ ክፉ ሰዎች ሁሉ ትናንት በልጅነታቸው እንደዚህ የሚያሳሱ ህፃናት የነበሩ ናቸው። ሲታዩ ንጹሕ የነበሩ መልካም የነበሩ ግን በአጓጉል አስተዳደጋቸው ወላጆቻቸው ባልሰሩት ስራ ምክንያት፣ ማህበረሰቡ ባልሰራው ስራ ምክንያት ብዙ ነገር አጥተው በማደጋቸው የመጣ ነው። ይህንን ሳይኮሎጂስቱ የተናገረውን ቃል በመጽሐፈ ምሳሌ ምዕራፍ ሁለት ከቁጥር ስድስት ላይ ጠቢቡ ሰሎሞን አስቀድሞ ተናግሮታል። ልጅን ይላል በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል። ልጅህን የሚሄድበትን መንገድ ምን በለው አሳየው፣ ህፃን እያለ አሳየው። በሸመገለ ጊዜ፣ ትልቅ በሆነ ጊዜ ከዛ ፈቀቅ አይልማል። ምን ማለት ነው? ህፃናን ልጅ ሆነው የሰሙትን፣ ልጅ ሆነው ያዩትን፣ ልጅ ሆነው ያስተማርናቸውን ይዘው ነው አዋቂ የሚሆኑት። አብዛኛው ነገር ልጅነታችን ላይ የታተመብንን ነው አድገን የምንፈጽመው። ምናልባት ህፃንንን ያልተቀበልነው ነው ያልተዋጠልንን ነገር ስናድግን ይዋጥልን ባይዋጥልን ራሱ ተጽዕኖውን መቋቋም አንችም። ስለዚህ ልጆች እጃችን ላይ ያሉ የሚሰሩ ኃላፊነቶቻችን ናቸው። ሰው የዘራውን ያንኑ ምን ይላል? ማለት ልጅ ላይ የዘራኸውን ታጭዳለህ ሲያድግ ማለት። መጽሐፍ ቅዱስ ይህን በደንብ ይናገራል ስለ ልጅ ማሳደግና መውለድ። ጠቢቡ ሲራክ እንዴት ድንቅ ቃል ተናግሯል መሰላቸው። ጥቅም የሌላቸውን ብዙ ልጆችን አትውደድ ይላል። ማለት የማይጠቅሙ ብዙ ልጆች መውለድን አትውደድ። በእነርሱ እግዚአብሔርን መፍራት ከሌለባቸው ቢበዙም ደስ አይበለን። በህፃንነት ሳሉ አትመናቸው። ብዛታቸውም ደስ አያሰኝህ። ከሺህ ልጆች አንድ አዋቂ ልጅ ይሻላል። ክፉ ልጅ ከመውለድም ሳይወልዱ መሞት ይሻላል። አዋቂ በሆነ በአንድ ልጅ ሀገር ትጸናለች፣ በኃጢአተኞች ልጆች ብዛት ግን ትጠፋለች። ጥሩ ያልሆኑ ልጆች ከመውለድ ምን ይሻላል? አለመውለድ ይሻላል። ብዙ ቅዱሳን እንደውም ጸሎት ሲያደርጉ ጌታ ሆይ ልጅ የምትሰጠን ከሆነ መልካም ልጅ ስጠን መልካም የማይሆን ከሆነ እንዳትሰጠን ብለው እስከ መጸለይ ይደርሰው። በትክክል የማናሳድጋቸው ከሆነ ጥሩ አድርገን የማንመራቸው ከሆነ እንዳትሰጠን እስከ ማለት ይደርሳል። ለምንድን ነው አዋቂ በሆነ በአንድ ልጅ ሀገር ትጸናለች በአጢአተኛ ልጆች ብዛት ግን ትጠፋለች ይላል። ስለዚህ ስለ ልጅ አስተዳደግ ማውራት ማለት ስለ አለም ሰላም ማውራት ነው፣ ስለ ሀገር ሰላም ማውራት፣ ስለ ማህበረሰብ ሰላም ማውራት ነው። እንደው ዝም ብሎ የሆነ ሁሉም ሰው የማይመለከት ርዕሰ ጉዳይ አይደለም ነው እዚህ መካከል እስቲ ልጅ ያላችሁ እጃችሁን አውጡ። ልጆች ያሏችሁ እጃችሁን አውጡ፣ ከፍ አድርጋችሁት። እሺ አውርዱ። ወላጆች የሆናችሁ ደግሞ እጃችሁን አውጡ። እሺ፣ ቆይ፣ ልጅ ያላችሁ እጃችሁን አውጡ አውር ወላጆች የሆናችሁ እሺ፣ አውርዱ። ልጅ ያለው ሁሉ ወላጅ አለ። ልጅ ያለው ሁሉ ወላጅ ተብሎ ሊጠራ ይችላል። ለምሳሌ አንድ ሰው በሕይወቱ አንድ ቀን መኪና ነድቶ የሚያውቅ ሰው ሾፌር ነው ሊባል ይችላል። መኪና መንዳት ምን አያሰኝም? አቤት ሾፌር አያሰኝም። መውለድስ ወላጅ አያሰኝም። ብዙዎቻችን ወልደን ግን ወላጅ መሆን አንችል ይችላል። እግዚአብሔር የወለዳችሁትን ሁሉ ለልጆቻችሁ ወላጅ ለመሆን ያብቃችሁ። ስትጸልዩ እራሱ ጌታ ወይ ለልጆቼ ወላጅ አድርገኝ ብላችሁ ነው መጸለ ወላጅ ያልሆን አለ ግን የወለደ ማለት ወላጅነት በጣም ከባድ ነገር ነው። አሁን እዚህ ሀገር መኪና ትነዳላችሁ። መኪና ለመንዳት መንጃ ፈቃድ አላችሁ። አንድ ሰው ተለማምዶ ላይሰንስ ሲያገኝ ነው የሚነዳው። ልጅ ለማሳደግ መቼ ነው ላይሰንስ ያገኛል? ላይሰንስ ተምራችሁ ነው ልጅነት እንደምታሳ ተምራችኋል እያጋጫችሁን የተለማመዳችታል አሁን መኪና ስ ሰው ላይሰንስ ሳይኖረው ግባና እርገጠውና እየገጨህም እየደረመስክም ተለማመድ ይባላል። እኛ ግን ልጅ ገዛና ያለምንም ልምምድ ልጆቻችን ላይ ነው የምንማርባቸው። ምናልባት አንዳንድ ሰው እማዬ ስታሳድገኝ፣ አባዬ ሲያሳድገኝ እንዲያደግ ነበር ብሎ ከወላጆቹ ይማራል ወላጆችም ሲዙቱ ብን የምናድገው ወልደው እያሉ አይደለም ታየዋለሽ ቆይ ይገባሻል እያሉ እሰ ይላሉ። አ ስንመረር ሳይሆን ስለዚህ ወላጅነት በጣም ቀላል ነገር አይደለም። መኪና ለመንዳት የምንሰጠውን ክብር ያህል እንኳን ልጅ ለማሳደግ አ በጣም ብዙ ስህተቶች እየሰራን እየተማርንባቸው ነው እና እውነት ለመናገር ባለንበት ዘመን የወላጅን ቦታ ደግሞ የተኩ በጣም ብዙ ነገሮች አሉ። እስኪ እዚህ ጋር ተመልከቱ፣ ልጆች አሁን እንዴት እንደሚያድጉ ነው።